ነጭንም ለማንኛውም የሚሆነው በነገራት ሁሉ ገዛ ያለኩት። እዚህ የሚደርስ አለ ጉልበት የሚደርስ አለ። ግን እኔ ለማንኛውም ሰው የሚሆን ቀልጠፍ ያለው ነው። እኔ ለራሴ የገዛው እንደዚህ ቀልጠፍ ያለ ነው እና እንደምታያት፣ እቺ ደግሞ ያው ቀሚሷ ናት። በጣም ቆንጆ ቀሚስ እናት ይለብሰዋለች። እንደምታዩት በጣም ያምራል። በጣም ተለጣጭ ነው። ተሳቢ ነው። እንደምታዩት ቆንጆ ነው እና ይሄ ወደዚህ ወደ ላዳ የሚሄደው እንደምታዩት ማዘሯ ለብሳለች ማለት ነው። ይሄ እንደምታዩት ለእናት አማት ነው ቀሚስ። ይሄ ይሄ ቀሚስ ለአጭሩም ለረጁም የሚሆን ነው። ቀይ ነው ማለት ነው። ፊስታን ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። በየላችሁበት ያላ ሰላም ዘንት አይለያችሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን ማለት ነው። እንግዲህ የሚሄደው የሶስት ሰው ነው። ይሄ ጃማ ወረኢሉም የሚሄደው ያ እዚሁ አቀስታም የሚሰጠው ነው። ያ ወዳኛው እዚሁ አቀስታ ነው የሚሰጠው። ይሄ ደግሞ እዚህ ይላዳ ነው የሚሰጠው። ከዚህ ከፓስታው ወዲህ ይላዳ ነው፣ የሶስት ሰው ነው። እንግዲህ ይሄ እንግዲህ የበዓል አልባሳት ነው። ያ እና ይሄ የበዓል አልባሳት ነው። ይሄ ደግሞ የበዓል አስቤዛ ነው። እንደምታዩት ሃሪትራ አለ፣ ከነዚህ ዳርጎቹ ጀምሮ ጭልፋም አላት። ጭልፋ እንደምታዩት ይሄ ጭልፋም አላት። እና ሽንኩርትም አስር ኪሎ ሽንኩርት አላት።

አምስት ኪሎ ምስር አለ። እዚህ ደግሞ ለምታት መኮረኒ አለን። መኮረኒ በ130 ብር ሳ 3 ኪሎ። እዚህ ሃያ ሊትር ዘይት አለ። ሃያ ሊትር ዘይት 5800 ብር፣ 5 ሊትር 10 ሊትር ላርጅ አለ 550 ብር ይሳብ ቡና እንግዲህ አንድ ሺህ ብር ገብቷል። ቡና አንድ ሺህ ብር ገብቷል። እንግዲህ ቡና ተቋጣ ማለት ነው። እዚህ እናቴ ናት ያዘጋጀችው ይሄንን፣ 15 ኪሎ እንትን ነው በርበሬ። እዚህ በርበሬው 15 ኪሎ እንደምታዩት ቆንጆ ነው። ያዘጋጀችው እናቴ ነው። ቀማሙን ቀማመማ ምናምን አይደል? አዎ። አሰላሙ አለይኩም ወራህመቱላሂ ወበረካቱህ የተከበራችሁ ቤተሰቦቻችን እንደምን አላችሁ? እኛ ደህና ነን፣ አልሐምዱሊላህ። እንግዲህ አሁን እንደምታዩት ማለት ነው ያው ገሳስተንላቸዋል ማለት ነው፣ ሁሉንም ነገር ማለት ነው። አሁን ይሄ በርበሬው ራሴ ያዘጋጀሁት ነው ሁሉንም መጣጠኛ ማለት ነው። ይሄንንም ልብሱን እንግዲህ በአብዛኛው የኔ ምርጫ ነው፣ እኔ ነኝ መመርጥላቸው። እዚህ ጋር ኩታዎችም አሉ። እህታችን ያለችኝ ለእናቴና ለአያቴ አንድ አይነት ነበር ያለችኝ። አይ ትልቅ ሰው እና አያትና እናት የሚለብሰው እኩል አይደለም። አሁን ላይ ፋሽኑ ለእናቴም ለአያቴም ነጠላዎች ብላይ ነበር ሲያጣፋቸው ተለቅ የሚሉ ቆንጆ ነጠላ ለእናቷ ገዝ ትችላታለሁ። ይሄ ደግሞ ላያቷ ነው። ይሄ በጣም ተለቅ ያለ ነው እና እና ይሄ ላያቷ ትልቅ ነው እንደምታዩት ማለት ነው። ጥለቱም ለየት ያለ ነው። ይሄ ላያቷ፣ ይሄ ለእናቷ ያው ጫማም ደግሞ ይሄ ለእናቷ ነው ቀዩ። ይሄ ጥቁሩ ደግሞ ላያቷ ማለት ነው። ያው ግዛ አስተናሽ አድሪ አለ እዚህ ቀሚስ አለ። ዘመን ያመጣሽ አዲስ ፋሽንኮት አለ እዚህ ጋር ደግሞ ሻርፕ አለ። እና ይሄ ወደዚህ ወደ ይላዳ የሚሄደው እንደምታዩት ማዘሯ ለብሳለች ማለት ነው። ይሄ እንደምታዩት ለእናት አማት ነው ቀሚስ። ይሄ ይሄ ቀሚስ ላጭሩም ለረጅሙም የሚሆን ነው። ቆንጆ ነው ማለት ነው። ፊስታን ማለት ነው። ምንድነው? እንትን ሽፎን ነው ስሙ ሽፎን ነው። እና እንደምታዩት ነው። ቆንጆ ሽፎን ነው እንግዲህ ያው ይሄ ለዝማች አድርጋለው ብዬ የእኔ ምርጫ ነው። በጣም ቆንጆ ነው እንደምታዩት ማለት ነው። እኔ እንግዲህ ልክ ለክ ለእኔ እንደተሰፋ ነው የሆነው። ከነ ክሪሙ ነው ማለት ነው የተገዛላት። ክሪሙም ቆንጆ ነው። እንግዲህ ለዝማች እንዳደርግላት ብዬ ነው የተገዛው። በጣም ቆንጆ ነው ልጅት ያለ ኢንሻአላህ። እንደምትወዱ ደግሞ ተስፋ አለኝ ምርጫችንም እንደምትወዱት ዋጋ ሺህ አምስት ነው ዋጋው ጋህስ ቀሚሱ ይሄ ሽፎኑ ሶስት ነው የተገዛው። ይሄ ደግሞ ሻርቡ ማለት ነው። ይሄ ትልቅ ነው፣ አጣጥፌው ነው እንጂ ትልቅ ነው። የእናቶች ነው የተገዛው ማለት ነው። የእናቶች ትልቅ ነው። እንደዚህ ያጣፉት ነው። እንደልብ በጣም የሚሻለር አይደለም፣ ቆንጆ ነው። አብዛኛውን ጊዜ እንደዚህ የሚሻለር አይደለም። እዚህ ጋር ደግሞ አትን የልጆች ቢጃማ ማለት ነው። ይሄ የልጆች ቢጃማ ቅጥፍ ያለ አሁን ላይ ትልቁም ትንሹም ቢጃማ ነው ሆኗል ፋሽኑ ማለት ነው። ይህቺ አምስት ዓመት ይቺ የሰባት ዓመት ናት። ያቺ አሁን ያሳያችሁ የአምስት ዓመት ናት። ለሁለቱ ሶስት መቶ ብር ማለት ነው የተገዛው። ሺቲ ነው ወላ ደራሴ ገባሴ ዲሁማ የሚያየኛት ለእናት የምገዛላት ማለት ነው። እንደዚህ አይነት ነው። ለምን ብትሉ ይመቻል፣ በጣም ነው የሚመቸው። ሺቲ ነው፣ በቃ ይሞቃል። በዛ ላይ አሰፋፉ ሰፊ ነው፣ ለስላሳ ነው። እና አረብ ሀገር ነበር እኔ በብርድ ሰዓት ሲገዙ ያየሁት እንጂ ኢትዮጵያ መግባቱን አላውቅም ነበር እና ይሄ እንደምታዩት ሽቲ ነው። ተለጣጭ ነው። ቆንጆ ነው። ይሄ ከነ እንትኑ ነው የተገዛላት ማለት ነው። ከነ ሻርፑ ነው ላያቷ ነው ማለት ነው። ሻርፕ አለው ማለት ነው። የራሱ ሻርፕ አለው። ይሄ ሻርፕ አለው። ይሄ ቢጃማው ነው እንዳያችሁት። እንደምትገለሙ ተሰለኝ ሻላ። አይ ደለብየው። እንደምታዩት ቆንጆ ነው ለባባ ጀለብያ እንደምታዩት ቆንጆ ማለት ነው። ነጭ ከለር አላቸው። ሌላ ከለር ስላለች እንደምታዩት ቆንጆ ከለር ነው። ካሜራ ሊያነጣ ይችላል። በጣም ቆንጆ ከለር ናት። ዋጋ ሺህ አምስት ናት። እና ጥንጣማ ደግሞ ደግሞ ማለት ነው እስከነሱ ኮቱ ብቻ ነበር ያለችን። ኮቱ ብቻውንና ይሄ ምንም ልጅነት አይኖረው እና ባንድ ጨምረነዋል። ኮቱ እንደምታዩት የአምስት አመት ልጅ ነው እስከነሱሪው ተገዝቶላታል። ዋጋ ሺ 3 ተገዝቶላታል ማለት ነው። እዚህ ሱሪ ያለ ሱሪ 33 ቁጥር እንደምታዩት ዋጋ ሺ 2 ማለት ነው። ጀለብያ ለልጇ እንደምታዩት ቆንጆ ጀለብያ ናት የውጭ ጀለብያ ናት እና ይቺ ደግሞ ስምንት መቶ ብር ማለት ነው። እቺ ስምንት መቶ ብር ማለት ሸበጥ አለ እዚህ፣ ሌዘር ሸበጥ ማለት ነው። ሌዘር ነው ዋጋ ሺ ሰባት። ይሄ ሺ ሁለት አለ የሚበላጠስ ነው ምንም አይጠቅም። ኮፊታም አለ እዚህ፣ የሕፃኑ ኮፊታ ነው። እዚህ ጫማው አለ የሕፃኑ ኮፊታ ጫማ ሺ አምስት ማለት ነው። ካልሲዎች አሉት እዚህ አራት ካልሲ። ጫማው ቆንጆ ነው። ለእናቱ በደንብ አሳይላ ደስ እንዲላት ማለት ነው ጫማው እኔም ለባቢ የገዛኋት አይነት ናት። በጣም ቆንጆ ናት እንደምታዩት ማለት ነው። እዚህ ጋር ማጥበቢያና ማስፊያ አላት። ማሰር ምናምን አይጠበቅባትም። ማሰሪያዋ ይች ናት ማለት ነው። በሞተር ሆናለሁ አሁን ሁሉ ነገር። አሁን ማሜ እራሱ ባለፈው የገዛው ጫማ እንደዚህ ነው። አሁን የመጣ ጫማ እንደዚህ ነው። እንደዚህ ይጠብቃል፣ እንደዚህ ይላል። በቃ እና ሰባት ነው እንደምታዩት። ስጃዳ አላት። እዚህ ቆንጆ ስጃዳ፣ ያቺ ስጃዳዋ ያው 800 ብር ናት። ተወደዋለ 7 ምናምን ነበሩ እስከዚህ የሚጣጠፈው እንትን ብሎ ለሁለት ነው። እንደምታቸው እንደዚህ በጣም ያምራሉ። አሁን እንደሱ ተሰፋበት አ እንደሱ ነው። አሁን ይሄ በመቀስም የሚቆረጣለው ገና አዎ፣ ይሄ እቺ ደግሞ እንደምታዩት ጥንካራቸው በነገራችን ላይ በጣም በጣም ያምራሉ። እንደምታዩቸው እቺ ሺ አምስት ናት። እቺ ደግሞ አንድ ሺህ ብር ናት። እቺ ትንስት እቺ ቀነስ ታደርጋለች። እቺ ደግሞ ትንስት ትንስ ጨመር ታደርጋለች። ምክንያቱም ጥራቷም አሰፋፋም ጥለቷም ይለያያል። እዚህ ቀሚስ አለን። ቀሚስ እንደምታዩት ሲያንታስ ለብቻ አሳያታለሁ። ቆንጆ ቀሚስ ናት። ይሄ ለብሼ በደንብ አሳይሻለሁ። ምርጥ ቀሚስ ናት። ሽቲ ናት፣ በላይ ተለጣጭ ነው እና እንደምታዩት እቺ ደሞ ያው ቀሚሷ ናት። በጣም ቆንጆ ቀሚስ እናቴ ለብሳዋለች። እንደምታዩት በጣም ያምራል። በጣም ተለጣጭ ነው። ተሳቢ ነው። እንደምታዩት ቆንጆ ነው። እዚህ ላይ ቀበቶ አለው። ቀበቶውን አስሬው ነው። ቀበቶውን ማስፋት መጥበብ፣ ማጥበብ ይችላል። ቆንጆ ደሞ እሷ ያለችኝ ሌላ ነው። በነገራችን ላይ የሚነጫጭ በዝ በዝ ጸጉር ያለው ያለችኝ ማለት ነው። እዚ ላይ ጸጉር ያለው የእናቶች አለ። ረዘም ያለ ስስ ነው። እኔ ያውቀዋል በደንብ ማለት ነው። ይሄ ግን አሁን ነው አዲስ ፋሽን የመጣው በጣም ወፍራም ነው። ይሁ እንደምታወቅ ማለት ነው። ወፍራም ነው፣ ደንዳና ነው። እኔ ለራሴ ገዝቻዋል። ይሄ ነው ማለት ነው። እና ጭንም ለማንኛውም የሚሆነው በነገራችን እንደዚህ ዓይነት ኮት እዚህ የሚደርስ አለ፣ ጉልበት የሚደርስ አለ። ግን እኔ ለማንኛውም ሰው የሚሆን ቀልጠፍ ያለው ነው። እኔ ለራሴ የገዛሁት እንደዚህ ቀልጠፍ ያለ ነው። ቆንጆ ነው እንደምታዩት። በጣም ደረጃ አለው። የዚህ አይነት ደረጃ አለው። አንደኛና ሁለተኛ አለው። አንደኛ በጣም ሳሳ ያለ ነው። ይሄ ግን ማለት ሁለተኛው ማለት ነው። ይሄ ግን አንደኛ ደረጃው ነው፣ እንደምታዩት ማለት ነው። ይሄ እንግዲህ ማዘባ ፋል የሌሉበት ነው ማለት ነው። እዚህ ጋር ቀበቷለሁ እንደምታዩት የዝቅጥ ለበስ የሚያደርገው አሁን ላይ ኮት ማለት ነው። እንደዚህ ማጫጭርም በጣም አጭርም ኮት ቀርቷል፣ በጣም የምረጅም ቀርቷል። እና እንደምታዩት ዋጋ ሁለት ሺህ ኮቱ ቀሚስ ነው። አስተካሪሙ ደግሞ ስምንት መቶ ብር ነው ኮቱ ማለት ነው። ሁለት ሺህ ሁለት መቶ ሆኗል ኮቱ ብቻው። እኔ ራሱ ሁለት ሺህ ብር ነበር የገዛት ለኢድ ማለት ነው። ለኢድ ያልፈጥር ሁለት ሺህ ነው የገዛት አሁን ሁለት ሺህ ሁለት ደርሷል አሁን ግን እኛ ደንበኛ ያው ብዙ ልብስ ስትገዙላቸው ደንበኛ መቼም ስለሚያዩ 200 ብር አስተታ 2000 ብር ገዝተናል ማለት ነው። ይሄ ቀሚሱ ስንት ነው ማሚ? ቀሚሱ እስከነ ክሪሙ ነው 8መቶ ብር ባንድ ማለት ቀሚሱና ክሬሙ 8መቶ ብር ነው የተገዛው። እዚህ ጋር ደግሞ ሻርብ አለች። ይህችም የማዘሯ ክሬም ናት ሻርብ ናት። አዲስ የመጣች ናት። የዚህ አይነት አዳዲስ የመጡ አሉ ማለት ነው። እዚህ ባለንበት ፋሽን የሚባሉ ናቸው። ትንሽም አይደል ሻላላም አይደለች እርግጥ ያለና ይህቺ የተገዛችው አራት መቶ አምስት መቶ ብር ነው። እዚህ ደግሞ ድሪ አለ። አዎ እዚህ ድሪ አለ። ለአያት ይሄ ነው ብላለች እናቷ። የምትለብሰውም ይሆናል ማለት ነው። ከእነ ክሪሙ ነው። በነገራችን ላይ ይሄ ድሪ ከውጭ የመጣ ነው። ከውጭ የመጣ ነው። የሀገር ውስጥ አይደለም፣ ከውጭ ነው። ጫማዎች፣ ካልሲዎች አሉ። እንደምታያቸው ቆንጆ ቆንጆ ነገር ናቸው። እና የሶስት ሰው ነው። የእስቤዛውም ለብቻ ነው ብያቸዋለን። ይህም ልብሱም አልባሳቶቹ ለየብቻ ለየብቻ ናቸው። የሶስት ሰው ነው። እና አጠቃላይ ይህን ይመስላል። ማዝ ለምትፈልጉ ቀጣይ ቪዲዮ ማዝቸዋለን። በጣም እንደዚህ እለቱን ገበያ እንደምታዩት ነው። በዚህ መልኩ ሂሳብ እየሰራችሁ እንደዚህ ማስጊዘት ለምትፈልጉ ኮመንት ላይ ቁጥር እናስቀምጥላቸዋለን። በዛ መሰረት ማስገዛዝ ትችላላችሁ ማለት ነው። እናመሰግናለን። ለሁሉም ላይክ፣ ሼር፣ ሰብስክራይብ ለምታደርጉ ሁሉ እናመሰግናለን። ደህና ሁኑልን። ቀጣይ ቪዲዮ እስከምንገናኝ ድረስ ሰላም።